የኢትዮጵያ ምድር ባቡር ኮርፖሬሽን ከተቋቋመበት ጊዜ ጀምሮ የኢትዮጵያን የባቡር የኋላ ቀሪነት ታሪክ የቀየሩ በርካታ ስኬታማ ስራዎችን አከናውኗል። ከነዚህም መካከል የሶፍ ዑመር የቱሪዝም መዳረሻ የባቡር መሰረተ ልማት፣ የኤምጂ ኢንዱስትሪ ዞንን ከዋናው የኢትዮ ጅቡቲ የባቡር መስመር ጋር የሚያገናኘው የባቡር መሰረተ ልማት ስራ ተጠቃሽ ናቸው። አሽ ኮምቦልቻ፣ ሃራ ገበያ፣ ወልዲያ፣ ከሃራ ገበያ መቅሌ እንዲሁም ደግሞ ኢትዮ ሱዳን የባቡር መስመር ከነዚህ ከተጠናቀቁት በተጨማሪ በሂደት ላይ ያሉ የባቡር ፕሮጀክቶች ናቸው። የነዚህ ድምር ውጤት ለኢትዮጵያ ማንሰራራት መሰረት የሚጥሉ ናቸው። ከተመሰረተ ጀምሮ አብዛኛው በአውትሶርስ እየተደረገ በውጭ ኮንትራክተሮች ነበረ እየሰጠን የነበረው፣ እነሱ እየሰሩ ነበር የነበረው። አሁን ግን በራሳችን ካፓሲቲ በተለያዩ ሲቪል ወርኮቹን እንዲሁም ደግሞ እዚህ ማንጠፍ የምንችላቸው መስራት የምንችላቸውን ሀዲዱን ማንጠፍ የተለያዩ ስራዎችን በሎካል ካፓሲቲ ለመጀመሪያ ጊዜ የተነጠፈ ወደ ሁለት ኪሎ ሜትር በሶፎ መሯሻ ላይ እንዳያችሁት በራሳችን የሙከራ ስራ ነበረ። በጣም ሰክሰስፉሊ ተወጥተናል ማለት ነው። በጣም ትልቅ አቺቭመንት ነው እንደ ሀገር። ቀጣይም የሚቀጥሉ ፕሮጀክቶች ይኖራሉ። እነሱንም ደግሞ በተቻለ አቅም በራስ አቅም መስራት የምንችለውን ያህል ድረስ በራሳችን አቅም መስራት ይኖርብናል። ኢትዮጵያ የክልል ከተሞቿን ቀጣናውን ብሎም አህጉሪቱን በፈጣንና አስተማማኝ የባቡር መሰረተ ልማት የማስተሳሰር ሕልምን አንግባ እየሰራች ትገኛለች። ታዲያ ይህ ሕልሟ እንዲሰምር የትብብር አድማስን መፍጠር የግድ ይላል። ለዚህም ነው ኢትዮጵያ በዛሬው ዕለት ብሔራዊ የባቡር ቢዝነስና ኢንቨስትመንት ጉባኤን ያስተናገደችው። ፕሮጀክቶችን ወደ እውነታ ሊቀይሩልን የሚችሉ የተለያዩ ኢንቨስተሮችን ለመጋበዝ ችለናል። ዛሬ እንግዲህ ብዙ ፕሮጀክቶቻችንን ላውንች ስላደረግን ቀጣይ የተለያዩ ፓርትነርሽፖችን እንጠብቃለን። የኢንቨስትመንት ሰሚት ነው እንዳያችሁት። ስለዚህ ከዛ ከኢንቨስትመንት ሰሚት ይሄንን ጥሩ ውጤት እናገኛለን። እኛ በዚህ የተሰባሰብ ነው ስለ ባቡር መንገዶች ብቻ ለመወያየት አይደለም። ይልቁኑ የኢትዮጵያን የኢኮኖሚ ለውጥ የወደፊት አቅጣጫ ለመመስረት ጭምር ነው። ይህም የወደፊት የባቡር መሰረተ ልማት ማስፋፋት ጉዞን በእድገት በመተባበር በፍጥነትና በፈጠራ ታግዘን እውን ለማድረግ የሚያስችል ነው። የጉባኤ እየተካሄደ ያለው ኢትዮጵያ በቁርጠኝነት በመስራት የላቁ ስኬቶች እያስመዘገበች ባለችበት፣ እንዲሁም በትራንስፖርትና ሎጂስቲክስ ዘርፉ ማሻሻያዎችን በመተግበር በአህጉሪቱ በጎለበተ አቅሙና ተወዳዳሪነቱ የሚጠቀስ ለብልጽግና መንገድ መደላደልን የሚፈጥር ስርዓት እየገነባን ባለንበት ወቅት ነው። ዘመናዊ፣ ቀልጣፋ፣ አስተማማኝ፣ የተሳሰረ የባቡር መሠረተ ልማትን ማስፋፋት የአህጉሪቱ ተቀዳሚ አጀንዳ ነው። የአፍሪካ መሰረተ ልማት የአፍሪካ ሕብረት ኮሚሽን የአፍሪካ ልማት ባንክና የቀጣናዊ ኢኮኖሚ ማህበረሰባችን በተቀመጠው የልማት ፕሮግራም መሰረት ከኬፕ ታውን እስከ ካይሮ፣ ከዳካር እስከ ጅቡቲ፣ ከላጎስ እስከ ሞምባሳ ድረስ ዋና ዋና የንግድ ማዕከላትን በባቡር መንገድ ለማገናኘት በትብብር መንፈስ እየሰሩ ይገኛሉ። በዚህ አግባብ የኢትዮጵያ ጥረት በተለይም በውጤታማው የኢትዮጵያ ምድር ባቡር ኮርፖሬሽን ውጤታማ ስራዎች በብሔራዊ ፍላጎትና በአህጉሪቱ አጀንዳ መካከል ያለውን በተቋም ግንባ ሂደት ውስጥ ሀገር በቀል እውቀትና ዘላቂ ራስ ገዝ አስተዳደርን የመጠቀም የጋራ ህልምና ፍላጎት የሚያመላክት ነው። እንዲሁም አፍሪካ የራሷን ዘመናዊ መሰረተ ልማት መገንባት ማስተዳደርና መምራት እንደምትችል ማሳያ ብሎም ህያው ምስክር ነው።